ኤስ ናካ ኤስ ከዛ ቆሻሻ ህይወቷ እንድትወጣ ፈልጋ። ምክንያቱም እኔም በእናት ኢትዮጵያ ሌሎችንም እንዳትበክል ነው የሚፈልግ። ምን ያህል ብሸግርሽና ችጋራን ልጅ ብትሆኝ፣ ምን አይነት እናትና አባት ኖርሽ? ምን ያህል ሱስ ነው ወይስ ሀገሪቱ ላይ ይሄ ነገር ስለሚደረግ ነው። አንቺ በዚህ መልኩ ፖፕ ወይም ሹ ፒቲ ነገር ሳይሽ ምን ልትሽ የዚህና ፖፕ ወይም ሹ ከዛ ይሄ ያንን ማረግ ማትችል ማረግ የምትችልበት ቁመና የላትም። ያንን ማድረግ የምትችልበት መልክ የላትም። ያንን ማድረግ የምትችለው ይሄንን በመስራት ትችል እና መኖሪያ ፍቃድም የላትም ምን ነገር የላትም ይህንን በመስራት ከዛ በኋላ፣ ራሴ የሚጠሏት አስጠላሽ፣ አዘንኩም፣ አስጠላሽኝ እና ዲኤስ በሏት። ለማንኛውም ዲኤስ ማለት አፕሪቬሽኑን ታውቁታላችሁ። ኦኬ። ለዚህ ነው፣ ሌላ ምንም ይሄ እንደዚህ ይዞባታል፣ እንደዚህ ይዞባታል ምናምን ነገር የለም። ከሰውየው ጋራ ያለው ነገር ይህ ነው እና ቆሻሻ ሴት ስለሆነች አንቺ ምድር ላይ ያለውን ነገር ነገር ብንሰድብሽ ምንም አይሰማሽም። ትክክል ነሽ ምክንያቱም ምድር ላይ ያሉትን ቆሻሻ ነገሮች በሙሉ በሙሉ የሰው ልጅ በልቶ ጠጥቶ የሚያስወግደውን ነገር በአፍሽ የምትቀበይ ቆሻሻ ሴት ነች። በሕይወቴ በሕይወቴ አንድ ኢትዮጵያዊ አንድ አፍሪካዊ ሰው በአንቺ ምክንያት ነው። እንዲያውም ጉግል አድርጌ የገባት እንደዚህ አይነት ቆሻሻ ሴት ይህን ታሪክ አሁን ይህን ታሪክሽን ስለሰማሁ ነው። አንቺ አሁን ቀድሜ ይሄንን እኔ ሚስጥር አርጌ ይዝልሽ ነበረ። ሲሪየስሊ ልጆቼ ማትይም ሚስጥር አርጌ ይዝልሽ ነበረ እና እንደዚህ አይነት ቆሻሻ ባህሪ ደሞ እያለሽ የዚህ ሰውዬ ስልክ ለኔ መስጠት የገረመኝም፣ እሱ በቃ ኢትዮጵያ ይወቅልኝ አይነት ነገር ከሆነ ያሳፍራል። እንደ መሰፈር እና አትፍሬ አንቺ እንደሆነ ከዚህ በኋላ በምድር ላይ ምን የምትጸየፍ ነገር እንደሌለ አይና በምድር ላይ መጸየፍ አይደለም ነገር እንዴት ቢ ነው ወይስ አረቦች የሚበሉት አሸተም? አይ ዶንት ኖ። እንኳንስ የሰው ቆሻሻ ላይ ሊወገድ አይደለም፣ ሽንት ቤት ራሱ ልጆቼ። ከገብ ማሚ ጊሚ ልጆቼ ችግር ችግር ስንት ቤት በዛ ካለ አፌንጂ ነው የገዛ ልጆች አፌንጂ ነው ብሎት። እግዚአብሔር ይመስገን ነው እና እንዴት አድርገው ነው ነገር የሚያደርጉት? እንዴት አድርገው ነው? እና ምን አሰብኩ፣ ምናልባት የእነዚህ ሰዎች ካካ ችግር የለውም። እንደሌላው ቁመን የለሽ እንደሌላው ወገብ የለሽ እንደሌላው መልክ የለሽ እንደሌላው ግን አመጣጥሽም ደግሞ አግረስ ብሰው ከሚበሉት ስለሆነ ለካ አከባ አንቺ ምን የመጣሽበት አካባቢ ዝም ብሎ ነው የሚበሉት። ያንን ስሰማ ኦኬ ኢትዮጵያ ውስጥ ምን እንደዛ አይነት ሰዎች አሉ ያለው ገና ዩ ኖ ከዚህ በላይ ይልፍሽ ዩ ኖ። ስለዚህ ነው ቀላል ሀብሽ ከዚህ በኋላ ዲኤስ ብላቸው ጠራችሁ ያ ማለት አብሬቬሽኑ ወይም ደግሞ ቪኤስ ቪኤስ ማለት ቶሌት ማለት ነው በእነሱ አጠራ፣ ቪኤስ ቪኤስ ይባላል። እና ስምሽ ቪኤስ ነው። ለዚህ ነው ዛሬ አንዴ አንድ እኮ ነው የምትውጪው ይላል። አንዱ ቪዲዮን ሳይሆን አንዴ ትውጪው ያለ ምግብ እኮ ነው ግን በሌላ ኬሚካል ስለሚቀየር ነው የሚሸጥ ለጤና እንዲያውም ጥሩ